ወደ ጉድጓድ ሲከተኝ አቋርጬ ነቃሁ። በይ ተመልሰሽ ተኝና የጀመርሽ መክል መጨረስ አለብሽ፣ መጨረሻውን ማወቅ። ቆይ ግን ጉድ ያልሽኝን ነገር ለምን አትነግሪኝም? ይህን የምነግርሽ ከነ ብረኬ ቤተሰብ የሆነ ሰው አግኝተሽ መድብል ምን እንደሚያደርግና ለምን እንደመጣ ጠርተሽ የምትነግሪኝ ከሆነ ነው። እሱን ለማድረግ ብር ያስፈልጋል። ችግር የለውም፣ ኤፍራታ ስና ይከፍልሻል። እሺ፣ ግን ቅድሚያ ክፍያ። መረጃው አለኝ። መድብል ለምን እንደመጣ ምን እንደሚፈልግ ሁሉንም ልቅም አድርጌ ነግራቸዋለሁ። ወንድሜ ነው። ወይኔ ወንድ ኤፍራታ እስከ መጨረሻም የነ ማህሌትን ግሩፕ ለቃ ወደነ መድብል ወይም ወደነ ብሩኬ እየተቀላቀለች ነው። አሁን አንድ ባንድ ከማህሌት የምትሰማቸውን መረጃዎች ለመድብል መናገሯ መድብል ለስራው ቀላል ሁኔታን እየፈጠረለት ነው። በእርግጥም ኤፍራታ አግባቡ መወጣቷ በመድብል በኩልም አድናቆትን ተችሯታል። ደስ የምትይ ስራ ወዳድ ነች። የሰጠውን የቤት ስራ በአግባቡ እየሰራች ነው። ለማንኛውም በጣም አመሰግናለሁ በማለትም ምስጋና እያቀረበላትና የተዋለችበትንም ገንዘብ በሚገባ ሊከፍላት እንደሚችልም ቃል ገብቶላታል። ታዲያ በስከ መጨረሻ መድብል ከኤፍራታ በሰማቸው ኢንፎርሜሽን ወንድሙን ፍለጋ የወጣበት አጋጣሚም እንግዲህ ከጀርባው ዝና እንዳለና ም የሆነ ቦታ ሊያሳግተው ይችላል የሚል ሀሳብም ስላለው ምናልባትም መድብል ዝናን ለመበቀልም ይመስላል። ዝናም የመድብል አመጣጥ አስፈርቶታል። ይህንን ደግሞ እንድታጣራ ማህሌት ተልካ ነበረ። ማህሌት ግን የተሰጠችውን ሚሽን እንኳን በአግባቡ ልትወጣ ይቅርና ቀድማ መረጃዎችን በኤፍራታ በኩል በመናገርም እራሳቸው ተጠቂዎች እንዲሆኑ እያደረገች ነው። ሆኖም ዝና በማህሌት ስራ በጣም እየተማረረባት ነው። ምናልባትም እኮ ከእነሱ ጋር ልትሰሪ ትችያለሽ። ለምንድ ነው አንቺን ከቀረብሽኝ ወዴ ነገሮች አልሳካልኝ አለው። እኔን እያልደበደበኝ እያልፈነከተኝ ማን አለ? ለምንድ ነው አቅመ ቢስ የሆንኩት እያለ ራሱን እየጠየቀ ነው። ታዲያ ዛሬ ላይ ምርር ብሎት ማህሌት፣ አንቺ ስግብግብና ጨካኝ ነሽ። ኔጋ እንደ ሙጫ ተጣብቀሽ የራስሽን ሆድ ከመሙላት ውጭ ለእኔ እስኪ ምን ፈይደሽልኛል? ብዙ ቀናቶች ተቆጠሩ፣ አንቺ ግን ምንም ልታደርግልኝ አልቻልሽም፣ በማለት ያው እንደ ተለመደው በስድብ እያጠረግዳትና እያንቋሽሻት ነበር። ሰላም ጤና ይስጥልን ውድ የቻናሌ ቤተሰቦች እንደምን አላችሁ? በያላችሁበት፣ በአለም ዳርቻ ሰላማችሁ ይብዛ እያልኩኝ ምሳሌ ድራማ ክፍል ሰባ ስድስት ምን አዲስ ነገር አለ? አብረን እናያለን። ብሩኬ ለምን ጠፋ? የሁላችን ጥያቄ ነው። ብሩኬ ምሳሌ ሊያሳክም ቤቱን ለመሸጥ ሲዋዋል ተመልክተን ነበር። ዛሬ ላይ ግን ቤቱ ማመች የተሸጠ እንደውም በህገወጥ መንገድ ገንዘብ አስገብቷል። አደንዛዥ እፅ ሽያጭ በስተጀርባ የብሩኬ እጅ እንዳለበትም ታውቋል። ለዚህ ደግሞ ብዙ ወንጀለኛ ትልልቅ አንጋፋ ሰዎችም እንደተሳተፉበትና ወደ አካውንቱም ገቢ እንዳደረጉም ተመልክቷል። ወንድምዬው እሪ እያለ ነው ማለትም እንዴት ወንድሜ ከነዚህ ሰዎች ጋራ ግንኙነት ሊኖረው ቻለ? እነዚህ እኮ በህግ ጉዳይ የሚፈለጉ አንቱ የተባሉ የሀገሪቱ ወንበዴዎች ናቸው ይላል። እንግዲህ በዚህ እሪታው ና ኦታው መካከል ግን ምሳሌ ስትመጣበት ነገሮችን ለመቀየር ሞክሯል። ምክንያቱም ታዳጊዋ አእምሮዋ በመጥፎ ነገር እንዲበረዝ አይፈልግምና። በእርግጥ ከብሩኬ ጋራ የሚያመሳስላቸው አንድ አንድ ነገር አለ ማህሌት ጋር ሲጣሉ ይህንን ጭቅጭቅ ምሳሌ እንዳትሰማ ወደ መኝታ ክፍል እቅፍ አድርጎ ወስዳታል። ታዲያ የእነሱን ጭቅጭቅም በጨዋታ ለመተካት ይሞክራል። ዛሬ ላይም የብሩኬ ወንድም የሚያደረገው ይህን ነው፣ ጭራሽ በዳንስና በጭፈራ ተክቶ ታረፈው። እናም ወደ ሻሸመኔ አምርቶ ነበረ። ይኸውም የሞገሴ እናት ከዝና ለማምለጥ ወደዛ እንዳሸሿ ተሰምቶ ነበር። እንግዲህ አጅሬው ዝና እናቷንም ቢሆን አሳግቼ ከዛም ሉላን መደራደር ያደርጋለሁ የሚል እቅድም ነበረው። ነገር ግን የዝና እቅዱ ሳይሳካለት ከሻሸመኔ በባዶ እጁ ተመልሷል። ማህሌት የሄደበትን ጉዳይ ማወቅ ትፈልጋለች። ምን ልታደርግ ነው ወደ ሻሸመኔ ያመራሆ? አለችው። ዝና ሙሉ በሙሉ የልቡን አይነግራትም። አንዳንድ ነገሮች ቢነግራት እንኳን የተሳሳቱ ናቸው። ዝና የነገራትን ነገር ይዛ ሰዎችን ለማጥመድ ስትሞክር ራሷ ጉድጓድ ውስጥ ትጨመርበታለች። ሆኖም አጅሬት ማሌት ሉላን ረስቶ እሷን ቢያፈቅራት ነፍሷ ነበረ። እስኪ የው ውበቴን እያለች እንዲያደናልቅላት ፈልጋ ነበረ። ማን ነው እስኪ ቆንጆ ነሻለሽ? ያው ብሩኬ ሞኝ ስለሆነ ይሆናል እንጂ እኔስ በጣም ነው የምታስጠይኝ፣ በማለት ይነግራታል። ደግሞም ከሉላ ጋራ በምንስ ትገናኛለሽ? ሉላ እኮ እናትም እህትም ናት በጣም ደስ የምትል መልከ መልካም ሴት እያለ በአይነ ሕሊናው እያሰባትም በፍቅሯ እየተቃጠለ ያለው ዝና ሉላን መቼም እንደማይረሳት ቁርጥ ሽንወቂ ያላትም ትመስላለች። ባስ ብሎ ማህሌት ስግብግብና ገንዘብ ወዳድ እንዲሁም ጨካኝ ነሽ እያለ ነበረ ሲሰድባት የነበረው። መድብልም ለኤፍራታ ስልክ በመደወል አዳዲስ ነገሮች ከተከሰቱም ንገርኝ ያላት ነው። ፍራታም በበኩሏ ማህሌት እስከምትመጣ ድረስ ጠብቀኝና ነግርሃለሁ በማለት ስልኩን ዘጋችው። መሀሌትም ከዝና ጋር ውላ ወደ ቤቷ በምትመለስበት ሰዓት ይህ ዝና ወደ ሻሸመኔ መሄድ ምን ሊሆን ይችላል፣ ብሩኬስ ምሳሌን ያሳከመው ምን አግኝቶ ነው፣ ቤቱ ካልተሸጠ የገንዘብ ምንጩ ምን ሊሆን ይችላል የሚለው ወዘተረፈ ብዙ መረጃዎችን አጣራቻት። እርግጥ ማህሌትም ተጠራጥራ ስለነበር ምናልባትም ለእነ መድብል አጣርተች አጣርተሽ ልትናገሪ ባልሆነ በማለት ጠይቃታለች። ኤፍራታም በበኩሏ እንዴት እንደዚህ አይነት ነገር ልሰራ ችላለሁ እህቴ አይደለሽም እንዴ? አለቻት። ማህሌት በበኩሏ ማጣራት የምትፈልጋቸው አንዳንድ ጉዳዮች ስላሉም ኤፍራታን ጠይቀቻት። የመድብል አመጣጥ ምን ሊሆን ይችላል? ምንስ እያደረገ ነው? እያለችም ጠይቀቻት። ኤፍራታም ገንዘብ አስቀምጭልኝና አንድ ባንድ ዘረዝርልሻለሁ መድብል ምን ይሰራል ምንስ ሊያደርግ መጣ፣ ሁሉንም ማውቃለው በማለት ለማህሌት ነገረቻት። ማህሌትም ስለ ብሩኬ ጉዳይ ዝና እንደነገራትና በዚህም ደግሞ ከአደንዛዥ እዝ ጋር በተያያዘ እጁ እንደነበረበትና ከዛም በኋላ እነዛ ሰዎች ጋር ምንም አይነት ግንኙነት እንዳይኖረው አድርጎ እንደከዳቸው ገንዘቡን ወስዶ ምሳሌን አሳክሞ ያሰበውን ማሳካት እንደቻለ ቤቱን ግን እንዳልሸጠ እነዚህን የመሳሰሉ ነገሮችንም እንደምታውቅ አድርጋም ለኤፍራታ ነገረቻት። ኤፍራታም ይህንን ከሰማች በኋላ ቀጥታ ለመድብል ስልክ በመደወል ከሰማችውን በምትነግረው ሰዓት በቃ መገናኘት ይኖርብናል፣ ይህንንማ አብረን ልናወራበት ይገባል በማለት ነበረ ለኤፍራታ እየነገራት። ቅድስትም በበኩሏ ብሩኬንያው እንደምትወደው ይታወቃል። በጣምም ናፍቋታል። ጋሼ ምን አግኝቶት ይሆን እያለችም እየተመሰለሰለች ነው። አሁን የፍቅር ጥያቄ አቅርቦላት ፍቅረኛዋ እንዲሆንም በጣም ቸኩላለች። ነገር ግን የብሩኬ በድንገት ወጥቶ መቅረት ብዙ ነገር በአእምሯ እየተመላለሰባት ነው። አንዳንዴ ምሳሌ ስትመጣ ነገሮችን ለመቀየር እየሞከረች ነው። ዛሬ ላይ ፎቶዎችን እያገላበጠችም ከፎቶዎቹ ጋር ትግል ላይ ናት። አንዳንዴም አልፎ አልፎ እንባ ሲፈታተናትም ተመልክተናታል። መድብልም ከኤፍራታ ጋር በስልክ ካወራ በኋላ እስኪ ስለ ብሩኬ ጉዳይ አንድ የሚያውቅ ሰው ስላለ እሱ ጋር እንነጋገርና በኋላ የሚሆነው ይሆናል። ወንድሜን ሳላገኝ እንዴት አርፌ ይቀመጣለውኝ? ሞቱን እንኳን መስማት አንድ ቁርጥ ነው። ለማንኛውም ይለይልናል በማለት ተነስቶም ከኤፍራታ ጋር ይገናኛል። ኤፍራታ ምን አዲስ ነገር ሰምተሻል? በማለት ከብሩኬ በስተጀርባ የነበረውን ታሪክ አንድ ባንድ በአካል ተገናኝተው ማጫውተዋለች። ሆኖም ይህንን ከሰማ በኋላ ወንድሜ ምን ጉድ ነው የገባው እያለ ስቅስቅ ብሎ አልቅሷል። መድብል ከምንም በላይ ያሳሰበው ነገር ቢኖር አሁን ወንድሙ ወንጀለኛ ነው ተብሎ ወደ ዘብጥያ የሚወርድ ከሆነ በተለይ ከአደንዛዥ እዝ ጋር በተያያዘ ስለሆነ ብዙ አመታትን ለስራት ሊዳረግ ስለሚችል እድሜውን በሙሉ እስር ቤት ያሳልፋል የሚል ፍራቻም ስለነበረው ነው። ሆኖም ወደ ቤት ተመልሶ የሰማው ነገር እጅግ በጣም አስደንጋጭና አቅሙ በላይ እንደሆነበትም ነበረ ለቅድስት ሲገልጽላት የነበረው እንግዲህ ይህንን ሰምቼ ከቤትስ ምን ላደርግ እቀመጣል? ወንድሜ ምን እንደሆነ መጠየቅ ይኖርብኛል። ሞቱን እንኳን መስማት አንድ ነገር ነው። እዚህ መቀመጤ ለእኔ ምንም አይነት ትርጉም እየሰጠኝ አይደለም፣ በማለትም ፍለጋ ወጥቷል። ቅድስት በበኩሏ ጸሎታን እየጸለየች ነው። በእርግጥ የቅድስት ጸሎት ተሰምቶ ብሩኬ ወደ ቤቱ እንዲመለስ እንመኛለን። እርግጥ ይህ እንዲሆን ደግሞ መድብል ወንድሙ በሚገባ ስራውን እየሰራ ነው። ኤፍራታም እንደዚሁ በሚያስገርም ሁኔታ እህቷን ከርታት ለገንዘብ ስትል እያንዳንዱ የምታውቃቸውን መረጃዎች አሳልፋ ለመድብል በመስጠቷ ለፍለጋም ቢሆን አመች ሁኔታ እየተፈጠረለት ይመስላል። ለማንኛውም የነብሩኬ ግሩፕ አደገኛ እየሆነ መጥቷል፣ በተለይ መድብል ከመጣ በኋላ ለዝና እጅግ በጣም ፈታኝ ነገር ነው እየፈጠረበት ሞገሴ ፈሪ እንደሆነ ይታወቃል። ታዲያ ዛሬ ላይ መድብል ለምንድነው የምትፈራው? ብቻ ሰዎችን አትበድል፣ ካለበለዛ ግን ገፍተው ከመጡብህ አንተ መመከት ይኖርብሃል፣ በማለት ወንድነቱን መጠቀም እንዳለበትም እያስረዳው ይገኛል። ሞገሴም አሁን ላይ መድብል ስለመጣለት የልብ ልብ የተሰማውም ይመስላል። ከሉላ ጋራም ነጻ የፍቅር ጊዜ እያሳለፉ ነው። ለማንኛውም ብሩኬ እንዲመጣና ድራማውን እንዲቀላቀል እንመኛለን። ብሩኬ ከሌለ አናይም የሚሉ ብዙ ተመልካቾችን አይቻለው። በእርግጥ ብሩኬ የድራማው ድምቀት እንደሆነ ይታወቃል። ታዲያ ዛሬ ላይ ከአደንዛዥ እጽ ጋራ በተያያዘ ከድራማው እልም እንዲል የተደረገበት ምክንያትስ ምን ሊሆን ይችላል? እንግዲህ ሁላችሁም ሀሳብ አስተያየታችሁን ጻፉልኝ። ለዛሬ ምሳሌ ድራማ ይህንን ይመስል ነበረ። ልኬ ወደ ድራማው ይመለስልን እያላችሁ ኮሜንት እንድትጽፉልኝ አሳስባለሁ። ለዛሬ ምሳሌ ድራማ ክፍል 76 ይህንን ይመስል ነበር። በቀጣይ ቪዲዮ እስከ ምንገናኝ ድረስ መልካም ጊዜውን ላችሁ እያልኩኝ ለቻናሌ አዲስ የሆናችሁ ላይክሸር ሰብስክራይብ በማድረግ ቤተሰብ እንድትሆኑ በትህትና ጠይቃለሁ። ባይ ባይ።